ታሪኩን እንሰማለን። በጣም እንደሚወደኝ ያውቃለሁ። እኔም የራሴን ያክል ወደዋለሁ። ተጋብተን ብዙ ችግሮችን አብረን የተጋፈጠን ባልና ሚስት ነን። በዚህ አይነት ሁኔታ ተጋግዘን የምንመራው ትዳር መሀል ግን አንድ ችግር ተፈጠረ። ባለቤቴ በድንገት ከዚህ ቀደም ከሌላ የወለድኳት ልጅ አለችኝ ብሎ ይዟት ቤት መጣ። በጣም ደነገጥኩ። ምን ማድረግ እንዳለብኝም ግራ ተጋባው። ነገር ግን የወለድ ነው አንድ ልጅ መሀላችን ነበርና ታግሶ ማሳለፍ የተሻለ አማራጭ እንደሆነ በማሰብ ልጁን እንደ ልጅ የተቀብዬ ለአራት መኖር ጀመርን። ከማስበው በላይ ከባለቤቴ ልጅ ጋር ተዋደድን ልክ የአብራኬ ክፋይ እንደሆነች እስኪሰማኝ። የባለቤቴ ባህሪ ግን የማላውቀው አይነት እየሆነብኝ መጣ። ከልክ ያለፈ ተጠራጣሪነቱ ከዕለት ዕለት ጎጆአችንን ይነቀንቀው ጀመር። በዚያ ላይ የኢኮኖሚ ጫናም የትዳራችን ፈተና ሆኖብን መጣ። በዚህም ምክንያት ከእሱ ጋር ተነጋግረን ለተጨማሪ ስራ ወደ ክፍለ ሀገር ነው። ይሁን እንጂ ለትዳሬ ስል ከምሰራው ከባድ ስራ ይልቅ የባለቤቴ ጥርጣሬና የምላስ ካራ ይበልጥ ያደክመኝ ይበልጥ ያደማኝ ጀመር። ከሌላ ወንድ ጋር ሆነሻል የዕለት ተዕለት የወሬው መነሻ ሆነ። እኔም ለዛ እንደት እንደዛ ለ ምንም ማድረግ እንደማልችል እያወቀ ያው ፕረዛን ደት እንደዚህ አሬ ልይ መስማማት አልቻለም። ሌላ ገባ፣ እኔም ሌላ ገባ ከዚህ በላይ መቻል እንደሌለብኝ ያሰብኩ ሁለታችንም በየፊናችን ሄድን። የእናትና ልጅ ጥምረት ነበረና የእሱን ልጅ ግን ከኔ ጋር እንድትኖር አደረግኩ፣ እሱም ፈቃደኛ ሆነ። ከጥቂት ወራት በኋላ አዲስ ትዳር ተመሰረተ። እኔም የራሴ የምለውን ሰው አገኘው፣ አግብቼም አንድ ልጅ ወለድኩ። ትዳሬ ግን አልረጋጋ፣ አላረካለኝ። ጠዋት ማታ ስለ ቀድሞ ባለቤቴ እያሰብኩ ይኸኛውን ትዳሬን የተሳሳተ አድርጌ እመለከተውም ጀመር። በአዲሱ ትዳሬ አለመግባባት ሲበረታ ሁለታችንም ለመለያየት ወሰንን። ሌላ የብቸኝነት ኑሮ ጀመርኩ፣ የእሱን ልጅ ጨምሮ ከሁለት ትዳሬ የወለድኳቸውን ሶስት ልጆች ይዤ። ልጆቹ ግን አባታቸውን እየናፈቁ ኑሮ ጀመርኩ። ከጥቂት ጊዜያት በኋላ የልጅነት ባሌ ወደኛ እየመጣ ይጠይቀን ጀመር። በጣም ተናደድኩ። በጣም ተጎድተዋል። ይሁንና ያሳዝነኝ ጀመር። እሱም ከተዳሩ እንደተለያየም ነገረኝ። ሰውነቱ በሶስት ምክንያት ገርጥቷል። ባይተዋር በመሆኑ እዚህ ህይወት ውስጥ እንደገባ ይናገራል። በአንድ በኩል ደግሞ ያሳዝነኛል። በመጣ ቁጥር በተቻለኝ አቅም ላጽናና ውጥራለሁ። ልጆቼም በመጣ ቁጥር የተለየ ቀረ ቤት ይፈጥሩ ጀመር። ከሌላ ጊዜ በተለየ ይደሰቱና ይበር ይቦርቃሉ፣ አባቴ ሲሉ፣ እሱም ልጆቼ እያለ ይጠራቸዋል። አሁን ላይ የኔም ሆነ የባለቤቴ ፍቅር እያገረሸብን ይገኛል። በድጋሚ አንድ ላይ እንድንኖር ግን ብዙ ነገሮች ያሰጉኛል እሱ ከልጅነቱ ጀምሮ በደንብ አውቋለሁ። የፈለገውን ነገር እስኪያገኝ መልአክ መስሎ የመቅረብ ችሎታ አለው። ምናልባት የሰሞኑ የተለሳለሰ ባህሪና ለልጆች የሚያሳየው ጸባይ አንድ ላይ መኖር እስክንጀምር ብቻ ቢሆንስ? ከዚያ ያ ሲሆንን የሚያስንቅ ትዳር ውስጥ ልዘፈቅ? ይህ አይሆንም። በዚያ ላይ ከፍተኛ የሆነ የጫትን የመጠጥ ሱስ ውስጥ ተዘፍቋል። ምንም እንኳን እተዋዋለው እያለ ቢሆን ነው። ታዲያ እኛ ጋር ለመምጣት እንኳን ጠጥቶና ናውዞ መምጣት ያላቆመ፣ እንዴት ትዳር ውስጥ ከገባ በኋላ ይህንን የተለየ ባህሪውን ይተዋል ብዬ አስባለሁ። ድሮም በኢኮኖሚ ችግር ምክንያት እየተንገዳገደ የነበረ ቤተሰብ የሱስ ውስጥ ተጨምሮበት እንዴት ይከፋል?

አሁን እረፍት እንደማይነሳኝ በምን እርግጠኛ ሆናለሁ? ያኔ ምንም ባልተፈጠረ ጊዜ እንኳን ከሌላ ሰው ጋር ሄደሻል ሲለኝ የነበረ ሰው ዛሬ ላይ ያውም አዲስ ሰው አውቄ ሌላ ልጅ ወልጄ ከተመለስኩ በኋላ እንዴት ነቁራና ጥርጣሬ የሌለበት የተረጋጋ ህይወት ይኖራል ብዬ መገመት ይቻለኛል? በሆነ አጋጣሚ በድጋሚ የሆነ ምክንያት ፈጥሮ ሌላ መኖር እንደማይፈልግ፣ ሌላ ማግባት እንደማይፈልግ፣ ለመለያያ ሌላ ምክንያት እንደማይፈልግስ ምን መተማመኛ ይኖረኛል? ከእነሱ ሱር ልቀበለው ብልስ በመጠጥ ጉልበት ተገፋፍቶ ትዳራችን ላይ ሌላ ስህተት ቢፈጽም ማንን ተጠያቂ አደርጋለሁ? ይህን ሁሉ ፈርቼ ከልጆቼ ጋር የራሴ ኑሮ እንዳልቀጥል የልጆቼ ነገር ያሳስበኛል። ሶስቱም ያለአባት መቅረታቸው ያንገበግበኛል። በተለይ ደግሞ የትምህርት መጀመሪያ እድሜያቸው ሲደርስ አባት የሌላቸው የተባሉ ከጓደኞቻቸው አንሰው መታየታቸውን ሳስበው ከወዲሁ ያመኛል። እውነት ለመናገር እኔም በጣም ወደዋለሁ። ምንም እንኳን የተቻኮለ ውሳኔ ወስነን ብንለያይም፣ ፍቅሩ ግን በልቤ ዛሬም ድረስ አለ። በአዲሱ ትዳሬ መረጋጋት ያልቻልኩትም ፍቅሩ በልቤ እያለ ሌላ ሰው ለማስገባት በመሞከሬ ምክንያት ነው። እሱም እንደዛው እንደሆነ ነግሮኛል። እድሜም ገና ሀያ ዘጠኝ ነው እና ቀሪ ዘመኔን ከጎኔ ሰው ሳይኖር መግፋቱ ይከብደኛል። በዚያ ላይ ሶስት ልጆችን ይዤ ብቻዬን ኑሮን መታገል የተራራ ያክል ይከብደኛል። ይህ ደግሞ በልጆች ቀጥተኛውን ጫና እንደማያመጣ እርግጠኛ አይደለሁም። በተለይ የልጆቹ የዘውትር ጥያቄ ከአእምሬ በላይ ሆኖብኛል። ለምንድን ነው አብራችሁ ከአባዬ ጋር የማትኖሩት በማለት ከራሴ ጋር እንድጣላ የሚያደርጉ ጥያቄዎችን ያቀርቡልኛል። አሁን የገባበት ሱስ ከፍተኛ ደረጃ ላይ የደረሰ ነውና አብሮ መኖር አልፈልግም ብዬ ኑሮን ብቀጥል የበለጠ ሊጎዳ እና ራሱን ሊያጣ ይችላል። ይህ መሆኑ ደግሞ ልጆቼ ያዩትን ተስፋ ማጨለም መስሎ ታየኝ። ባለፈ ታሪኬ፣ በልጆቼ እና በወደፊት ህይወቴ ሀሳብ ውስጥ ጭንቀት እገኛለሁ። እርሶ ቢሆኑ ምን ያደርጋሉ? ይቅርታ አድርግለት ትመለስ ወደሱ ወይንስ ምን ታርግ? ገና ሀያ ዘጠኝ አመቷ ነው። ብቻዋን መሆን አትፈልግም፣ ትወደዋለች ዛም ነው ከሱ በኋላ ተዳሪ እዛ እሱም ስታስብ ይሄኛው ተዳሯ የፈረሰው አንድ ልጅ ወልዳ ፈረሰ ሁለተኛው ተዳሯ እሱም እዛ ጋር አንድ ወልዷል ከዚህ በፊትም የወለዳት አንዳለች ኦልሬዲ እሷ እያሳደግቻት ያለቻት ከእሷ በፊት ማለት እሺ እናንተ ብትሆኑ ምን የምታደርጉት ሁለት ተቃራኒ ሰዎችን ማስገባት እችላለሁ። ይቅርታ ታርግለትም አታርግለትም ይቅርታ አድርጌለት አብሬው ቀጥላለህ ወይም ይቅርታ ምትጽፉት ኮመንት ምንድን ነው? ገብቶ አስተያየት መስጠት የሚፈልግ ሰው፣ ሁለት ሰው። አንደኛ እኔ በሆን ይቅርታ አድርጌለት አብሬው እቀጥላለሁ። ሁለተኛ ከዛ ለምን እንደሚቀጥል። ሁለተኛ ደግሞ እኔ በሆን አይ እኔ ይቅርታ አላርግለትም፣ ምክንያቱም ይሄ የሚል አንድ ቁጥር አይደለም። ሁለት የተለያየ ሀሳብ እንዳላችሁ በምን በምን አውቃለሁ? ሁለታችሁም አንድ ቁጥር ከጻፋችሁ ይቅርታ አላለው፣ ይቅርታ አረጋለው፣ ይቅርታ አላረግም። ሁለት እንደዚህ አይነት ኮመንቶች። ባፍ ይደግመዋል። ባህሏ ነው። ባለትዳር ናት። በጣም የሚዋደዱ ባልና ሚስቶች ነበሩ። እናም ባልየው ከእሷ በፊት የወለዳትን ልጅ አምጥቶ ቤት ውስጥ ማኖር ጀመረ። ሴት ልጅ መጀመሪያ ደብሯት ነበር ሚስትየው። በኋላ ግን ወደደች። አልተላመዱ እና ግን የኢኮኖሚ ነገር ስራ ኑሮ ከበዳቸው እና እሷ ወደ ክፍለ ሀገር ሚስትየው ስራ አግኝታ ተመድባ ሄደች። እና በዛ ሰዓት ባልየው በጣም ጠርጣራ ነው፣ ይቀናል፣ በጣም ይጨቃጨቃል። በቃ ወንዳናገርሽ ወንዳየሽ ምናምን በቃ እና በዚህ በጣም ጭቅጭቅ ሲበረታ ይፋታሉ። ተፋተው እሷም ሌላ ገባች እሱም ሌላ ገባ። ከዛ እሷም እሱም ከየተዳራቸው አንዳንድ ወልደው ተለያዩ። ምክንያቱም እሷም የሱ ፍቅር አለባት እሱም የእሷ ፍቅር አለበት። ተለያዩና አሁን ሁለቱም ለየብቻ ሆነው እሱም እሷም ትዳራቸው ፈርሶ እሷ ሶስት ልጆች ይዛ አንድ የራሷ ከሱ ከመጀመሪያ ባሏ የወለደችው ሁለት ከሁለተኛ ባሏ የወለደችው ሶስተኛ ደግሞ የእሱን ከሌላ ትዳር የሚወልደው ከእሷ በፊት የሚወልደውን ልጅ እዛ ሶስት ልጅ እያየ ኖረች። ባሏ ይመጣል፣ ይሄ የድሮ ባሏ ማታ ማታ ይመጣል፣ ሰክሮ ይመጣል። ሞትሻለ፣ አፈቅርሻለው፣ ይቅርታ ሄድ፣ አብረን እንሆን ይላታልና ምን ላድርግ? ይቅርታ እንዳደርግለት የበፊት አመሉ፣ የተፋታንበት ምክንያት ጠጣራነቱ ፊት ለፊት ይመጣብኛል። ሁለተኛ ደግሞ ሱሰኛ ሆኗል፣ በጣም ጠጭ ሆኗል፣ በስካር ሰክሯል ተጠውንጓል እና በስካር ተነሳስቶ ማገጥስ ትዳራችን ላይ ችግር ሊመጣ ስ ይቅርታ ባደርግለት፣ እንደገና ደግሞ ይቅርታ ባላደርግለት ደግሞ ልጆቹ አባታቸውን በጣም ይወዳሉ። ሁሌ ስለ አባታቸው ይጠይቁኛል። እና ግራ ገባኝ፣ አግዙኝ፣ ለውሳኔ ነው። እሺ፣ ስለዚህ ቅርታ እኔ ቅርታ አደርግለት እና አብሬው እቀጥላለሁ የሚል ይቅርታ አደርግለት አለው፣ እያለች ነው ወለተ፣ ወለተ ስላሴን አስገባት አለው። ይቅርታ አላደርግም የሚል ሰው ደግሞ አድርጋለሁ አላደርግ። ብቻ አለም ገብታችሁ ምክንያቱን ታቀርባላችሁ። ውይ ኤክስፐርት ዳረገ ታርጌቱ እሺ። ሜምበር ሜ እንትን ሰብስክራይብ አርጉ። ቤተሰብ ሰብስክራይብ አርጉ። ፋሚሊ ሰብስክራይብ አርጉ። ማይ ፋሚሊ ዛሬ ዛሬ አራት መቶ መሙላት አለበት ሰብስክራይበር ውስጥ ሼር አርጉ። ሰብስክራይብ አርጉ። አንድ ሰው ወለት የምትባል ልጅ ኢንቫይት አርገ ለሌላ፣ ይቅርታ አላረግም የሚል ሰው ካለ አላረግም የሚል ሁለት ተቃራኒ አካል ነው የማስገባው። ቀላል ነው፣ ቀላል ነው ሳይሆን፣ ገብተሽ አስተያየት መስጠት ነው። መስየት ትገቢያለሽ። ሀሳብ ሽንግለጂ አስገባሻለሁ። ይቅርታ አላረግም። ሀገሪ ክብሬ ናት። ሞዴሌ ነይ ነይ ሁለት አይ ቲንክ ኔትወርክ የላት መሰለኝ። ኢንቫይት አድርገት ነበረ ሌላ። ይቅርታ አቦ አስገቢኝ፣ አቦ አስገቢኝ። አይደለም። ቱ ዛይነብ ኤክስቴንድድ ቴንክ ዩ ፎር ኤክስቴንዲንግ ዩር ሰብስክሪፕሽን ማሬ ሀገሬ ክብሬ። ምንድን ያቸው አረጋለሁ ነው አላረግም? ምን ብለሽ ነበር የቆመችው? አቦ እኔ አላደርግም ነው አስገባይ አደርጋለሁ የሚል ነው ማስገባት እዚህ ጋር እንዷን ላስገባት ነበር ነበር አላደርግም ለች ይቅርታ፣ የሚያደርግ ሰው አለ፣ ይቅርታ አድርጎ ከባሉ ጋር የሚታረቅ አደርጋለሁ። ኦኬ፣ ደስታ ለመግባት ብቻ አይደለም አደርጋለሁ የምትሉት። አደርጋለሁ ስትይ ማሳመን አለብሽ። አላደርገው አላደርግ የምትለዋል ተከራካሽ፣ ማሳመን አለብሽ ሌትስ ቤተሰብ ታታ ባርጉ እሺ ን አርት አለው ግን ኔትወርክ ነው። ስ ታሪኩ ካልገባችሁ ታሪኩን አስረጂኝ ማለት ይቻላል። ዝም ብላችሁ በግምት አይደለም? እሺ፣ እሙ ዮሴፍ እሙ ዮሴፍ ይቅርታ አደርግለታለሁ ነው የምትለው። ሀገሬ ክብሬ ደግሞ ይቅርታ አላደርግለትም ነው። ስለዚህ ከአላደርግለትም እንጀምራለን። ሀገሬ ክብሬ ለምን ይቅርታ እንደማታደርግለት ንገሪኝ፣ ሀገሬ ክብሬ ማ ኮመንት ላይ ንገሪው እንሰማለን። ኦኬ፣ ስለዚህ እነሱ ልንቀላቸው ኔትወርክ የላቸውም። ኡም ዮሴፍ እንግዲህ ማብራት አቅቷቸው ይሆናል። ሌላ ሰው ታሪኩን ልገርብላችሁ። አንድ ሰው አላደርግም፣ አንድ ሰው አደርጋለሁ። ታሪኩ ምንድን ነው? ባልና ሚስቶች ነበሩ በጣም በፍቅር አብረው የሚኖሩ እና አንድ ልጅ ወልደዋል። ባልየው ደግሞ ከሚስቱ በፊት ከሌላ አንድ ልጅ ነበረው። አመጣትና ቤት መጀመሪያ ሚስትየው ደብሯት ነበር። በኋላ ግን ሲላመዱ ወደደቻት፣ ችግር የለም እየኖሩ እያለ የኢኮኖሚ ከበዳቸው፣ ኑሮ ሲከብዳቸው ሚስትየው ስራ ጀመረች። ስራ ስንጀምር ወደ ክፍለ ሀገር ተመድባ ሄደች። ተመድባ ሄዳ እየሰራች ገንዘብ እየላከች ለባሏና ለልጆቿ ባለ በጣም ይቀናል፣ በጣም ጠርጣራ ነው። በጣም ይቀናል፣ በጣም ጠርጣራ ነው። ሲጠራ ሲቀን ሲጨቃጨቃት ሌላት አገባለች እሱም ይፈታት እና ሌላ ያገባል ሌላ ፍተ ሁለቱም ከሌላ አንዳንድ ወልደው ይፋታሉ። ምክንያቱም እሷም እሱን ስለምትወደው እሱም እሷን ስለሚወድ ሁለቱም ይፋቱና እሷ ብቻዋን ሶስት ልጅ ይዛ አንድ ከሱ አንድ ከሁለተኛው ትዳሯ እና አንድ እሱ ከሌላ የወለዳትን በፊት የምታሳድጋትን የለመደቻትን ይዛ ሶስት ልጆችን ይዛ እንትን እየኖረች እያለ ጀለሴ እየሰከረ እየመጣ ወድሻለው፣ አፈቅርሻለው ይላታል እና ይቅርታ አላደርግለት ወይስ አላደርግለት። ይቅርታ ላደርግለት ብዬ አንደኛ እንደ በፊቱ ክናቱ አላስቀምጥም ይለኝስ፣ ሁለተኛ አንደኛ አንድ ቀን በጣም መጠጥሱስ ስለሆነበት ሰክሮ ቢማግጠስ፣ ትዳራችን ላይ ሁለተኛ እንደ በፊቱ ቅናት አላስቀምጥም ቢለውኝስ። ሶስተኛ ቅርታ ማድረግ ደግሞ ያለብኝን ነገር ደግሞ ሳስበው፣ ልጆቹ ልጆቹ አባታቸውን ይፈልጋሉ። አባታቸውን በጣም ይወዱታል። ከሌላ እንኳን የወለድኩትን ሳይቀር ሲመጣ ብስኩት ምን ያመጣለታል እና ይወደዋል። ለምሳሌ ገና ሀያ ዘጠኝ አመቴ ነው። ገና በሀያ ዘጠኝ አመቴ ከዚህ በኋላ ሌላ ወንድ ምናምን መልመድ አልፈልግም፣ ብቻ መሆን አልፈልግም፣ እና ሁለት መንታ ልብ ላይ ሆኛለሁ። እሺ ዘይኒያ ሀይ፣ እንዴት ናችሁ ቤተሰቦች? እኔ አስተያየት የምሰጠው አሁን በፊት እንደዛ ትንሽ ቤተሰብ ሆነው መኗኗር ያልቻሉ በመጀመሪያ ልንገርሽ መጀመሪያ ከምክንያቱ ሳይሆን እኔ አብረው አይመለሱ ነው የምለው። ምክንያቱም መጀመሪያ ትንሽ ቤተሰብ ኖሯቸው ጥሩ ኖሯቸው በቅናት በምናምን ፕሮግራሙ እናንተ ብትሆኑ የምታደርጋላቸው ስለሆነ እኔ ብሆን የማደርገው እኔ ብሆን የማደርገው በጣም ብዙ ቤተሰብ ጫና ስለበዛ አልታረቅም። ሁለተኛ ሌላም ሱስ ይዞ መጥቷል። ተከትያ ቅናት ነበረበት ሱስ አለበት። ኦን ቶፕ ኦፍ ቅናት ደግሞ አሁን ሱስ ጨምሮ ነው የመጣው። ስለዚህ እንደገና ቤተሰቦች ከዚህም ሳይድ ከዚህም ሳይድ ደግሞ ተጨማምረው በስተው ነው የሚመጡት፣ እና ላይፍ ኢዝ ጎይንግ ቱ ቢ ቨሪ ዲፊከልት ዲፊከልት ነው የሚሆነው ላይፉ። ስለዚህ እንደገና ተመልሳ እንደ ሞክረው ተወጣ እንደሆነ ነው እንጂ እንደገና መመለስ አልፈልግም፣ ግን መመለስ የለባትም ነው የኔ አባባል። ምክንያቱም ብዙ ሰዎች እየገቡ እየገቡ ስለሆነ በኑሯቸው ውስጥ ከሌላም ከልዚህም ከዚህ ሞር እንትኑ ሳፎኬትድ ይሆናል። ይረበሻል ቤቱ ከስካር ጋር ከቅናት ጋር እንደገና በጣም ብዙ ልጆች በስተው፣ ይሄ ይሄ ሁሉ አይሆንም ብዬ ነው አስበው። ስለዚህ ባትመለስ ይሻላል ብዬ ነው ማስበው። ስለዚህ አንቺ በሷ ቦታ ብትሆኝ አትመለሽም? ምክንያቱም በፊት አንድ ልጅ ብቻ ነበረ አሁን ልጆቹ በስተዋል። እዚህ በፊት ሱስ አልነበረበትም። አሁን ሱስ ጨምሯል። ምክንያት አልመለስም ትያለሽ፣ ሱስም ጨምሯል። እሺ፣ ልጆቹስ በጣም አባታቸውን ይወዳሉ። እንኳን እሷ ከሌላ እንኳን የወለደችውን ልጅ ብስኩት ምን ያመጣልታል ሲመጣ ከራሱ ልጆች አይለያቸውም እና በጣም አባታቸውን ይወዳሉ። እሷ ደግሞ ገና ሀያ ዘጠኝ ዓመቷ ነው። ገና በሀያ ዘጠኝ ዓመቷ ልጅ ብቻ መኖር አትፈልግም፣ ሌላ ወንድ መልመድ አትፈልግም። ይሄንንስ ምን ትያለሽ? አዎ ይሄ አሁን እኮ የሚያመጣው ብራይብ ጉቦ፣ ለጊዜው አንገቱን እስከሚያስገባ ድረስ ነው። እኔ በእኔ በኩል እኔ ብዬ የምገምተው እና እንደዚህ ጥሩ አይሆንም፣ ተመልሶ መጥቶ እንደዚህ አይነት ጥሩ ነገር አይሆንም። የበለጠ እንዲያውም ቂም ተያይዘው ነው የሚለያዩት ከዚህ በኋላ ተመልሰው ቢጋቡ ብዬ ነው የማስበው። የበለጠ ተጎዳድተው ይለያያሉ። ባይመለሱ አብረው ጥሩ ነው ብዬ ነው የማስበው እና ደግሞ ሌላ አግብተው እንደገና ተዋልደው እንደገና አሁን ለመኖር ብቻ ነው እንጂ ትዳር ይኖራል ብዬ አላስብም። ከዚህ በኋላ ገባሽ አይደለ? ለኑሮ ያው ትዳር ነው ብለሽ አትቆጥሬው፣ ለመኗኗር ብቻ ወይንም ችግር ለማሳለፍ ወይንም አንድ ላይ ለመሆን ነው እንጂ ከዚህ በኋላ ትዳር እኔ በሆነ አላደርገውም። ብዙ አይነት ችግሮች አስገባ ነው ላልሹ እንደዛ ቢሆን ለምን ሰክሮ ይመጣል? ማስመሰል ይችል ማለት እስክትታረቀው ለማስመሰል ቢሆን ኖሮ ለምን ሰክሮ ጥንብዝ ብሎ እሷ ጋር ይመጣል? ለምን እንደሱ አይነት ነገር እኮ አዎ። ሞስትሊ እኮ ሰው የማይረሳው አንድ ነገር አለ። እዛ ቦታ ላይ ስህተት እንዳደረገ ሲያይ ያንን ለመርሳት ይጠጣል፣ ይጠጣል። ሁልጊዜ ትዝ የሚለው ነገር ያ ሚስቴክ ነው። ስለዚህ ተመልሶ ይመጣል። ግን በሚገባበት ሰዓት እንዳይመስልሽ፣ ከራሴ ኤክስፒሪየንስ ነው አም ዲቮርስድ እና አውቀዋለሁኝ ከራሴ ኤክስፒሪየንስ የምለው ይሄ ነገር ሄልቲ ሪሌሽንሽፕ ከዚህ በኋላ አይመጣም። ጤነኛ ግንኙነት እንደማይመጣ እርግጠኛ ነኝ። እሱም ጠጥቶ መምጣቱ አይቀርም። በዛ ላይ ደግሞ አዲስ ሱሰኛ ደግሞ ሞር መጥፎ ነው ብዬ ነው የማስበው። ከነገሮች ለመሸሽ ሲል ይጠጣል። የቅናት መንፈስ አለ። ልጆቹ ይረበሻሉ። እንደዚሁ ግራና ቀኝ ሆነው እንደተዋደዱ ልጆቹን ቢኖሩ ነው የሚሻለው ብዬ ነው የማስበው። ሷ፣ ብቻኝነትስ ገና በሀያ ዘጠኝ ዓመቷ ብቻዋን ታርጅ? ሀያ ዘጠኝ እሱ ደግሞ ይከብዳል። ገና ሀያ ዘጠኝ ዓመቷ ነው። ገና በሀያ ዘጠኝ ዓመቴ ብቻዬን ማርጃት አልፈልግም፣ አዲስ ወንድ መልመድ አልፈልግም ማለች። ስለዚህ ከማያውቁት መልአክ የሚያውቁት ሴጣን የለመዱት ሴጣን አይሻልም? እኔ የማያውቁት መልአክ ይሻለኛል። ገረባ በጣም ጥሩ አልመገረብ፣ እኔ ጥሩ አይመስለኝም ነው ይመችሽ። የሌሎቹን የምንስማ። እሺ ማን ነው ሌላ? ይቅር አልልምና ተስፋ ይቅር የሚል ሰው አለ ማን ነው? ይቅርታ አደርግለታለሁ ነው የምለው። ታደርጊ በት ምክንያት አስረጂኝ። ምክንያቱም ሁለቱም ይዋደዳሉ አብሮ እየኖሩ እሱ ቢማግጥባት በዛ ሰዓት ቢሆን እኔ ይቅርታ አላደርግለትም ምንም ቢመጣ ማለት ነው። ግን ከተለያዩ በኋላ ሁለቱም የተለያየ ኑሮ የጀመሩት ማለት ነው። ያ እሷ ደግሞ ሌላ ካገባች በኋላ ሌላም ሰው ልታፈቅር አልቻለችም ያንን ትዳርም ተፋታች። እሱም እንደዛው ኑሮ አልተስተካከለላቸውም ማለት ነው። ስለፈራው ነው ድምፅ። ይቅርታ እሺ። እና ሁለቱም የተለያየ ህይወት ለመሞከር ሄዷላ የተለያየ መንገዳቸውን ግን አልተሳካላቸውም። ምክንያቱም በመሀላቸው ፍቅር አለ። እኔ ቢሆን አብሬ ሆናለሁ ግን፣ ምኑ ጋር ትንሽ ቅር ሊለኝ የሚችለው አብሬ እየኖርኩት ልጅ እንዳለው ያለ መንገሩ፣ እሱ ጋር እኔ ቅሬታ አለኝ። ከአንቺ በፊት እኮ ነው ልጁ። ግን አንቺ ሳያቅሽ የተወለደ ልጅ እኮ ነው። እኮ ቢሆንም ከእሱ ጋር ከመጋባቴ በፊት ያንን ሊነግረኝ ይገባ ነበር ብዬ ነው የማስበው። ማ ምንም አላለችም እኮ አምና ተቀብለ። አሁን እኮ ችግሩ የመማገጥ ያለ መማገጥ እኮ አይደለም። ቀንቶባት ነው። በቀናት ስለሚጨቀጭቃት ነበር የተጣሉት። ስለዚህ አሁን ጥናቱ እንዳለ አለ ሌላ አዲስ ነገር ደግሞ መጠጥ ሱሰኛ ሆኗል። ስለዚህ እኔ ይቅር እላለው ስትይ ምክንያትሽን አስቀምጪ። ከአንቺ ጋር ደግሞ ዘይን ያላት መከራከር ያለባት እኔ አወያይ ነኝ፣ እኔ አልከራከርም። ምክንያቱም ትወደዋለች እኮ ትወደዋለች። ልጆች በመሀላቸው አለ ሌላ ሕይወት ጀመረች እኮ ግን አልተሳካላትም። ምክንያቱም ልቧ ያለ ከሱ ጋር ከልጆቿ አባት ጋር ነው ከሱጋ እኮ ጥላቻና ፍላጎት ባይኖራት ኑሮ ከዛኛው ሰው ጋር ህይወቷን አሳምራ ትቀጥል ነበር። ተቋቁመ ግን በመሀላቸው ፍቅር ካለ ፍቅር ካለ ምንም ነገር ይቋቋማሉ ብዬ ነው ማስበው። ፍቅር ከመሀላቸው እስካለ ድረስ ፍቅር ባይኖር ግን